ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ በሌላ ቪዲዮ መጥቻለሁኝ ውድ ቤተሰቦቼ። ቆንጆ ቪዲዮ ሩዝ በአትክልትና በአሳ እንሰራለን አብረን እና እስከመጨረሻው አብራችሁኝ ቆዩ። በዚህ አጋጣሚ አብራችሁኝ እስካሁን ያላችሁ ለምታበረታቱኝ፣ ሁሌ ከኔ ጋር ላላችሁ፣ ላይክ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ጅግ አርጌ በጣም አመሰግናለሁ አብራችሁ ላላችሁ ውድ ቤተሰቦች እስካሁን እንግዲህ በጣም እያመሰገንኩኝ እግዚአብሔር ያክብርልኝ ዜ ይስጥልኝ እያልኩኝ አሁን ቆንጆ ሩዝ ነው የምንሰራው ለአሳ አትክልቱን ገንፍላ አድርጌ አውጥቼ እንግዲህ ወደ ዋናው ስራዬ ግብአቶቼን ማሳያቸዋለሁ ወደ ስራዬ እገባለሁ አብራችሁን ቆዩ እስከ መጨረሻው ድረስ አብራችሁን ሆኑ፣ ውድ ቤተሰቦቼ። አሳውን እዚህ ጋር አሳ ነው ያው፣ እንደምታዩት ማርኔት አድርጌዋለሁኝ። በደንብ አጥቤ በሎሚ በምን በደንብ አድርጌ አጥቤዋለሁኝ። አሁን ያው እዚህ ጋር የጨመርኩት ሌመን ፔፐር፣ ብላክ ፔፐር እና ጨው፣ ብዙ ነገር የጨመርኩት ነገር የለም አድርጌ ማርኔት አድርጌዋለሁኝ። እንግዲህ ከሩዙ ጋር ነው የምሰራው። አሁን መጀመሪያ ሩዜ እንሰራለው እንግዲህ በኋላ ተመልሶ እንገናኛለን። ይሄን ትንሽ ከድኜ አስቀምጠዋለሁ። ሌላው ተጨማሪ ግብዓቴ ነው ይሄንን አደርጋለሁኝ እና ሌሎቹን ደግሞ እንግዲህ አብረን እየሰራ እናያለን ማለት ነው። የአሳ መጥበሻ ዘይቴን ጥጃለሁኝ። እዚህ ጋር ደግሞ የሽንኩርቱን እያቁላላሁ ነው የሩዜን አሁን አሳይንም፣ ወደ መጥበሱ ሄዳለሁ። እንግዲህ አብራችሁኝ እስከ መጨረሻው ቆዩ ድቤተሰቦቼ

እንግዲህ ሩዙን ለማብረር ስለምሰራ ሌላውን ፕሮሰሱን የምትማራልኩኝም፣ አሁን ሩዙን ዘፍዝፌዋለሁ። ይህም ያው በዚህ መልኩ እንደዚህ እየተቅላላልኝ ያለው፣ ሽንኩርት ጨምር፣ ያለው ቲማቲም ጨምር፣ ያለው ሽንኩርት። አሁን ሩዙ አፈልፏል። አሁን ሩዙን ጨምሬዋለሁ። እንግዲህ ይኸውና ሩዙን ጨመርኩት። ያው ወደ ኋላም ዩቲዩቤ ላይ በጣም ብዙ ሩዝ የሰራሁት ስላለ እንግዲህ ይሄንን ያው ብዙም ስላልተመቸኝ እንግዲህ እያንዳንዱ ነገር ሲጨምር እንትን አላልኩኝም። እዚህ ጋር ደግሞ ለአትክልቱ ገንፈል ልማረግበት እጅ አለኝ። እናንተ ስቲ ምማረግ ትችላላችሁ። እኔ ቶሎ አስገብቻ አወጣዋለሁ። አትክልቱን ስቲ የምማረግበት ውሃ ይፈልቷል። አትክልቴን ስቲ ማረጋለሁ

ኦኬ ዛትስ ፋይን። አንዷ ደግሞ ለምን ጠፋሽ ብላሻለች ዩቲዩብ ላይ የምታይሽ፣ ዩቲዩብ ላይ ምታይሽ አንዷ ፍሎራዬን ሰላም በይልኝ ለምን ጠፋሽ አለችሽ።

እንግዲህ ውድ ቤተሰቦች ይሄው በዚህ መልኩ አልቆልኛል። በጣም ቆንጆ ነው፣ በጣም ይጣፍጣል ብላኛለች። እንግዲህ ፍሎራ ፍሎራ በደንብ አርጋ ቀምሳ አሜዚንግ ነው ያለችኝ እና በጣም ቆንጆ ነው። ተወዱታላችሁ። እንግዲህ ውድ ቤተሰቦቼ እንግዲህ ለዛሬ ይዤላችሁ የመጣሁት ራይስ በአሳ በአትክልት ይሄንን ይመስላል። ሰላሙን ሁልኝ